አበረችሉኝ ያለ ስደቱ አቴ አበረች አሉኝ። እንዴት አታብዲም አትንግብግብ የምራ አበረች የምር ሰው ሰርቶ ለምጂ ከመጠበቅ የሰው ፊት ከማየት ብለን ነው የምንለፋው። ግን ደግሞ ያሳብዳሉ የምራ። አንዷና ብትትላ አንዷ ስጣራለች፣ አንዷን ዝጋ ስንሄድ አንዷ። ሰላም ሰላም፣ ጓደኞቼ፣ ተመልካቾቼ እንዴት አደራችሁ እንዴት አረፈዳችሁልኝ? በያላችሁበት ሰላም ሆኑልኝ? አይዞሽ የኔ ጀግና እህቴን እያየዋት ነበር እና ምን መሰላችሁ፣ አንዳንዴ እንደዛ አይነት ስሜት ደጋግሞ የሚሰማን ከሆነ የእውነት ቀጥ ብላችሁ ኢትዮጵያ ግቡ። በተለይ ረጅም ዓመት አረብ ሀገር የቆያችሁ እህቶቼ ማለት ነው እንደዚህ ይሄ ሁሉ ስራ እየሰራችሁ ደግሞ የአረብ ጩኸት ባንዴ በተለይ በአሁኑ ሰዓት እኔ እንጃ በዚህ በረመዳን ሰዓት ማለት ነው በተለይ በተለይ በዚህ ሁሉ ስራ አስር ሀያ ሆኖ ነው የሚጣሩት። እና በጣም የነሱ ጩኸት ራሱ እንዴት አያሳብድም? ና እንደዚህ አይነት ስሜት ሲሰማችሁ ቀጥ ብላችሁ ኢትዮጵያ ግቡ። በተደጋጋሚ እንደ ከጭንቀት ከዚህ ነው የሚጀምረው እብደት። እውነት ነው የምላችሁ፣ ምንም እብደት ከዚህ ነው የሚጀምረው። ና እህቶቼ እራሳችሁን ጠብቁ። አንዳንድ ኢትዮጵያ መኖር እንደ ሲኦል የማዩት ሰዎች አሉ። ኑሮ ነው እንጂ ውድ የሆነው ሰው ልጅ መኖር አይቻልም አልተባለም ሰው ልጅ በህይወት ይኖራል። አትምጡ የሚል ራሱ እየኖረ ነው። እና እህቶቼ የእውነት በጣም ብዙ አመት የሰራችሁ በጣም ጀግና የእውነት። እኔ በጣም ነው ግርም የሚለኝ፣ ማንም የማይሰራ ስራ ነው እናንተ ራሳችሁን ችላችሁ የሚሰረው። እና ጀግናም ከጀግናም በላይ ለእናንተ እንጃ ይሄ ስም ሲያንሳችሁ ነው። እና አይዞሽ የኔ ውድ እህት በዚህ ሰዓት አይዞሽ፣ እንደዛ የሚላት ሰው ነው የሚያስፈልጋት ኢትዮጵያ ደውላችሁ እንደዛ ስትሉ አንዳንድ ቤተሰብ አትምጡ ምናምን እያለ ችግር ሲያወራ ደግሞ የበለጠ ነው የሚያናድዳቸውና። እስቲ ኢትዮጵያ እንደዛ ልጆቻችሁ ሲደውሉ አይዞሽ፣ ነይ፣ ረፊ እረፍት አድርጊ ነው የሚባለው እንጂ ኑሮ ውድ ነው አትምጪ ምናምን አይባልም። እና እባካችሁን ቤተሰብ የሆናችሁ የልጆቻችሁን አይምሮ ጠብቁ ቢያንስ ልጄ ነይ፣ ረፊ፣ በቃሽ በሏት እንዴ! የውሸት እኮ ነው ሁሉም ውሸት። የምትኖሩ ልጆቻችሁ እናንተ ከሞታችሁ በኋላ ሁሉም ይኖራል፣ ህይወት ይቀጥላል። ግን እናንተ መጀመሪያ እናንተ መኖር አለባችሁ፣ በጤነኛ ማለት በጥሩ አይምሮ። ብቻ የሆነ ብቻ ያሳዝኑኛል ማርያምን። ይህ በጣም በተለይ ረጅም አመት እንደዚህ አረብ ሀገር የቆዩ እህቶቻችን በጣም ነው የሚያሳዝኑኝ። ለሰው ነው የሚኖሩት አንድ የራሳቸው የሚሉት ህይወት የላቸውም እና። የእውነት እናንተ ጀግና የሚለው ስም ሲያንሳችሁ ነው። አይዟችሁ እህቶቼ ረመዳንም ደግሞ ጊዜው እያለቀላችሁ ነው። አይዛችሁ በርቱ፣ ፈጣሪ ጉልበቱን ጽናቱን ይስጣችሁ እና ቶሎ ብላችሁ ወደ አገር ቤት መሄድ ነው። የእውነቴን ነው የምላችሁ። እንደዚ አይነት ተደጋጋሚ ጭንቀት ስሜት የሚሰማችሁ ከሆነ ሄዳችሁ ማረፍ ነው ያለባችሁ። ሄዳችሁ ራሳችሁን አሳርፉ። ስራ እንደሆነ ሰላሳ አርባ ዓመትን ብሰሩ ከልኩ አያልፍም፣ እና አይዟችሁ ፈጣሪ ይርዳችሁ እህቶቼ። አዳዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ሁላችሁን በያላችሁበት ሰላም ሁኑልኝ። ራሳችሁን ጠብቁ እህቶቼ፣ ራሳችሁን አስቀድሙ። ውሸት ነው እውነቴን ነው የምላችሁ። ልጅ እናት፣ ቤተሰብ የምትሉ ሁሉ እናንተ ከሞታችሁ በኋላ እነሱ ይኖራሉ እና አንዳንዴ ደግሞ ቤተሰብ በተለይ በአሁኑ ሰዓት ኢትዮጵያ ገብታችሁ አትምጡ ምናምን የምትሉት አታኖሩትም። ቢመጣ እኮ ያ ሰው የራሱን ድርሻ የራሱን ነው የሚበላው እንጂ እናንተን አይደለም። እና አትምጡ እያላችሁ ሰውን አታስፈራሩ። በተለይ ረጅም ዓመት የኖራችሁ እህቶቼ መግባት ትፈልጉና እንደዚህ በሚዲያ በምታዩት ነገር ትፈራላችሁ። እየታመማችሁ ብዙ የጤና ችግር ውስጣችሁ እያለ በሰው ሀገር ሞታችሁ ሬሳችሁ ነው የሚገባ እና አይባካችሁም። እናንተ ስትኖሩ ነው ሁሉም የሚኖረው። አገር ቤት ሄዳችሁ ቢያንስ ራሳችሁን አሳርፉ። መመለሱ እንኳን ብትፈልጉ ሄዳችሁ ይረፉ። የእውነት በቃችሁ ረበስማም እና አይዟችሁ። በጣም ስላሳዘነችኝ ነው እች እህቴ በቃ ስቅስቅ ብላ እያለቀሰች ነበረ። ማለት ረጅም ቪዲዮ ረጅም ነው ያቆርጬው ነው እንድሰሙ ብዬ ትምህርት እንዲሆናችሁ። ምንድን ነው አይ ብርቅ አይደለም፣ ይሄ ለእኛ አዲስ አይደለም ልትሉ ትችላላችሁ። ግን በተለይ ምን ለማለት ፈልጌ ነው፣ ረጅም ዓመት አረብ ሀገር የቆያችሁ እህቶቼ የእውነት እንደዚ አይነት ተደጋጋሚ ስምት ከዚህ ነው የሚመጣው በሽታው ማለት ነው እና እዳችሁ አይመራችሁን። ቤተሰብ ጋር አሳርፉ፣ ኢትዮጵያ ግቡና ትንሽ ቆይታችሁ ደግሞ ተመለሱ እና ራሳችሁን ጠብቁ። ወዳችኋለሁ። በያላችሁበት ሰላም ሁኑልኝ ጓደኞቼ። ቻው።